ደሞዜ እኮ አሲድ ነው። ኪሴ ቀዳዳ እንደሆነ አላቅ ብን ይላል ይላል አና ከዚህ ክፍል ይሄኛው እንወስዳለን ከዚህ ክፍል ደግሞ ይሄን አልቀበል እኔ ብል እንደ አንድ ክርስቲያን ይሄን የማለት ስልጣን አለ። እነዚህ ካህናት እኮ በቃ ምንም እኮ መፍትሄ የለውም ይሄ ነገር አንድ ነገር ካልተደረገ እንላለን። ቁጥር አንድ ዘራፊ ግን ምእመናን ናቸው። መጽሐፍ ቅዱስም በጸሐፊው ስህተት በሆነ አጋጣሚ፣ በልዩ ልዩ ምክንያቶች ባጭሩ ስህተት ሊመጣበት ይችላል። አሁን መቄዶኒያ ግቢ ውስጥ ሆነን እኔ ደግሞ የመቄዶኒያ አምባሳደር ነኝ። ምን ልል ነው? ጉድጉድ መጣብኝ እኮ ከየዋህነት በቅንነት ይጀመርና አንዳንዱ ነገር በኋላ ሳናውቀው እየሄደ እውቀት እየሆነ ይመጣል። እንደዚህ ያሉ ተፋልሶችና በእኛ ኮንቴክስት ደግሞ ለምሳሌ የመጀመሪያ ደሞዛቸው የእግዚአብሔር መመዘን ያለበት ታምር በራሱ በታምር ህግ ነው። በቃ የይሁዳ ሲንድሮም ያለባቸው ሰዎች አሉ። ታምራትን ህግ አይዳኛቸውም፣ ስርዓት አይደኛቸውም። ከቱምቢ በላይ ናቸው። አንድ ነገር ላይ ግን እግዚአብሔር ፈትኑኝ ብሏል። ገድላትና ከታምራት ጋር በተገናኘ አንዳንድ ጊዜ ገድላት ክፍል ላይ ለማመን ህሊናን ደግሞ የሚከብዱ አንዳንድ ታምራቶችን ተጽፎ እናገኛለን። ይሄ በራሱ ይሄኛውን ክፍል ለመቀበል እቸገራለሁ የሚለው ሰው የእምነቱን ማነስ ያሳያል። በሌላው አነጋገር ማለት ነው ለእግዚአብሔር የሚሳነው ነገር የለም ብሎ የሚያምን ሰው ይሄን እንዴት ሊደረግ ይችላል ብሎ ካለ ያ ሰው የእምነት ጥርጥር አለበት ማለት ወይ ሙሉ አይደለም ማለት ነው። ይሄ ሰው አለማመኔን እርዳው የሚለውን ጸሎት ሁልጊዜ ጊዜ መጸለይ አለበት ማለት ነው። በሌላ ትርጉም እዚህኛው ላይ ሳይሆን ከዚህ ክፍል ይሄኛውን ወስዳለሁ፣ ከዚህ ክፍል ደግሞ ይሄን አልቀበልም እኔ ብል እንደ አንድ ክርስቲያን ይሄን የማለት ስልጣን አለኝ። ያንድ ሁለተኛ፣ አይ እነዚህ በዚህ መንገድ ይሆኑ እነዚህ በዚህ መንገድ ደግሞ ይማሩ ብሎ የማለት ስልጣን የማንስ ነው? እንደዚህ ያሉ ነገሮች አንዳንድ ጊዜ ይሄን በጣም ክሊር አድርገን ካላስቀመጥ ነው ሰዎች በግላቸው የፈለጉትን ነገር የማለት ነጻነት ይሰጣል። አንዳንድ ጊዜ አሁን በጣም እየተበረከተ ያየነው ነገር እሱ ነው። በተለይ ከሌሎች ቤተ እምነቶች ጋራ ያለን ግንኙነት ለማጥበቅ ስንል ግድ የለም ገድላቱም ታምራቱም በኋላ ይደርሳሉ፣ እነዚህ መከራከሪያ ጭጦችም አይሆኑም ዋናው በዚህ በዚህ ላይ ከተስማማን የሚል መግቢያ ይዘን እንመጣና ከዛ ኋላ ታምራት ገድላት ሲነሱ ይሄኛውን ያለመቀበል ችግር ቢኖር ምንም ችግር የለውም። ያን ያክል አያጣላም፣ አያጋጭም የሚል ደግሞ ተፋልሶ ያለበት ነገር እናመጣለን። ከየዋህነት በቅንነት ይጀመር እናንዳንዱ ነገር በኋላ ሳናውቀው እየሄደ እውቀት እየሆነ ይመጣል። እንደዚህ ያሉ ተፋልሶዎችና ይህኛው የታምራትና የገድላት መጻሕፍት በመጀመሪያ ደረጃ ስህተት በብዙ መልኩ ሊገኝ ይችላል። ቅዱሳት መጻሕፍት ላይ እንኳን ገድላት ድርሳናት ላይ በአንድ ወቅት መጽሐፍ ቅዱስ ላይም እንግሊዝ ሀገር የታተመ ይመስለኛል፣ 1631 ዘመኑን ካልተሳሳትኩ አንድ የዝሙተኞች መጽሐፍ ቅዱስ የሚባል ነበር፣ በአንዲት ቃል ምክንያት እና መጽሐፍ ቅዱስም በጸሐፊው ስህተት፣ በሆነ አጋጣሚ፣ በልዩ ልዩ ምክንያቶች ባጭሩ ስህተት ሊመጣበት ይችላል። ይሄ ማለት መጽሐፍ ቅዱስ ሲጻፍ ወይም ደግሞ በትውፊቱ ስህተት አለበት ማለት አይደለም። ገድላት ድርሳናት ደግሞ እንደ ኢትዮጵያ ቤተ ክርስቲያን ባለቤት ሲያጣ ማንም እየተነሳ ሲያትመው ያው ታውቃላችሁ፣ ባለቤት ሲያጣምላችሁ በተለይ ባለፉት ዘመናት አሁንም ቢሆን የቀረ አይመስለኝም ይሄ ነገር። ማንም ሰው ተነስቶ የቤተ ክርስቲያኒቱን መጽሐፍ ገንዘቡ ካለው ማተሚያ ቤት ገብቶ የማይወጣበት ምንም ምክንያት የለም እና የበላይ አካል ያንን የሚቆጣጠር ነገር የለም። እሱ ነገር ሌላው ችግራችን ነው። አሁን በቅንነት የሚያደርጉ ለምሳሌ ታምረ አምረ ማርያም ስለ ቤርሙዳ ስለ አቡነ ጳውሎስ ስለ ደርግ አስፈላጊ ሆኖ ከተገኘ እኮ ሊገባም ይችላል። ግን እንደው አስፈላጊ ሆኖ ነው ወይ ያ መግባቱ? ምን ያህል ታምኖበታል ተብሎ ሊቃውንት ወይም ደግሞ የሚመለከታቸው የቤተ ክርስቲያኒቱ አካላት መምህራን አይተውት ገምግመውት ካለፈ በዘመናችን ታምር ሲጻፍ ሊኖር ይችላል። የሚከለክለው ነገር የለም። ግን ከመደበኛው የቤተ ክርስቲያኒቱ ትምህርት ጋር አይጋጭም፣ አይቃረንም የሚለውን ነገር ማየት ነው። ስለዚህ ምናልባት በብዙ መልኩ ስህተት ሊኖር ይችል ይሆናል። አሁን ወደ ጥያቄው ቀጥታ ስንመጣ እንደው አልፎ አልፎ ስህተት ቢገኝ አልፎ አልፎ ስህተት ቢገኝ ያንን ስህተት ማን ነው ማረም ያለበት? ያል እንደሆነ መቼስ ከዚህ ቀደም እንዲያውም መምሬ ሄኖክ ቢናገር ደስ ይለኝ ነበር። የበለጠ ከራሱን የሰማሁት ግብጽ ቤተ ክርስቲያን ላይ የገጠመው ነው። አንድ ዲያቆን ስልጣን የለኝም ብሎ አለ ያልከው በጣም ገርሞኝ እኔ ለብዙ መድረክ ላይ ተናግሬዋለሁ። ቃለመጠይቅ ሊያደርገው ሲሄድ በኋላ ራሳቸው ራስ ትነግራቸዋለ ዲያቆኑ እኔ ለዚህ አልተላኩም ብሎ እምቢ ሲል እኛ አገር ቢሆን ያውም የውጭ ሰው ጠርቶት፣ በጣም ከባድ ነው። ሳንላክ ተልከናል የምን ዝም ብሎ ማንም እንዳመጣለት የሚናገር መሆን የለበትም። ይሄ ተቋማዊ የሆነ እርማት የሚያስፈልገው ነገር ነው። እኔ ራሴ ትምህርት የወሰድኩበት ሥርዓት ስለሆነ ማለት ነው። እና መሆን የነበረበት እንደዚያ ነው። አሁን ግን የሆነ ነገር ሲመጣ እኔ ይሄን አልቀበለው፣ እኔ ይሄ ልምምድ በጣም ከባድ ነው። ወደሚመለከተው አካል ሄዶ ታርሞ፣ ቤተ ክርስቲያኒቱ አይታው ተቋማዊ በሆነ መንገድ ተቋማዊ ስራ እንዲሰራ ማድረግ እንጂ ማንም እየተነሳ ይሄን አልቀበልም ይሄን አልቀበልም አደገኛ ነገር ነው። ስለዚህ የኦቶሪቲ ጉዳይ በጣም በጣም ወሳኝ ነው ለማለት ፈልጌ ነው። በጣም ላሳጥር ብዬ ነው። ከዚያ ውጪ ይሄን እንቀበላለሁ አልቀበልም ማለት ምናልባት አንዳንድ ከባድ የሚባሉ ነገሮችን ሊሆን ይችላል። ከእሱ አንጻር ደግሞ ሌላ ጥያቄ ነው። በነገራችን ላይ ራሱ መጽሐፍ ቅዱስ እንደ አይምሮ ሰው እንደ ባለ አይምሮ ካሰብነው በእውቀት የማይፈታ በርካታ ነገር አለበት። ለምሳሌ ሙሴ በፀሐይ ላይ ስልጣን ማነው? እያሱ በፀሐይ ላይ ስልጣን የለውም፣ ፀሐይ ግን አቁሟል። በድብትርና አይደለም። ይሄ ወይ በአስማት ወይ በሌላ ሳይንስ አይደለም። በሃይማኖት ግን አድርጎታል። ያው በጣም የተለመደና ብዙ ጊዜ የምንገረምባቸው ኪስ የማይሞላ ጠጠር ግማሽ ሚሊዮን እስራኤላውያንን ውሃ ሲያጠጣ እናውቃለን። እንዴት ሆኖ? ሲጀመር ድንጋይ ውሃ ማመንጨት ባህሪው ነው ወይ? ይሄ ታምር ነው። በሌላ መልኩ ቅዱስ ጴጥሮስ እብድ ብሎ የሚጠራው ነቢይ አለ። በላም የሚባል አህያ በልጣው ለአህያ የታየ መልአክ ለነቢዩ ሳይገለጥ አህያ በሰው አፍ ስትነጋገር የምናይበት የመጽሐፍ ቅዱስ ክፍል አለ። ይሄ ታምር ነው ብለን ከተቀበልን በገድላት እና በድርሳናት ላይ ያሉ መጻሕፍት ወይም ደግሞ ከባድ ለተፈጥሮ የማይመቹ ታምራቶች ካሉ መመዘን ያለበት ታምር በራሱ በታምር ህግ ነው ታምራትን ህግ አይዳኛቸውም ስርዓት አይደኛቸውም ከቱምቢ በላይ ናቸው ማለት ከመደበኛው ስርዓታችን ይሄ በዚህ መሆን አለበት አሁን ሌላውን ተውትና እንደው አጭር ነገር ልንገራችሁ ለምሳሌ የወለደች ሴት ክርስትና እስክታስነሳ ጊዜ ድረስ የስጋ ምግብ ወይም ደግሞ የፍስክ ምግብ መብላት ትችላለች፣ በቤተክርስቲያን ሥርዓት ሰማችሁኝ? እህቶች የወለደች ሴት እስከ ክርስትናዋ ቀን ድረስ ምን መብላት ትችላለች? በጾም ቀን አቤት፣ የፍስክ ምግብ መብላት ትችላለች። በበረሃ ያሉ በጣም አደገኛ በረሃ ውስጥ ያሉ ካህናት በፀሐይ ውግለት ምክንያት በሙቀት ምክንያት ለነሱም ፈተና ለቆራቢዎቹም ፈተና እንዳይሆን ከተፈለገ በየትኛውም ጾም ጠዋት ቀድሰው ቁርባኑን እንዲያሰናብቱ በቤተ ክርስቲያን ስርዓት ተሰርቷል። ይህ አሁን በመደበኛው የቤተ ክርስቲያን ስርዓት የሚታይ አይደለም፣ ችግር የወለደው ነው። ደግሞ ተአምራት ወለድ ስርዓቶች አሉ። ተአምራት ማለት እኛ ከምናውቀው እኛ ከለመድነው ቱምቢ የማይደኘው ስርዓት፣ ቤተ ክርስቲያን እማያውቅ ከፍ ያለ ነገር አለ እና ተአምር በመደበኛው ህግ ይዳኝ ስንለው ችግሩን የምናመጣው። የተአምር ጉዳይ ከሆነ ተአምር ነው በቃ። ቅድም መጽሐፍ ቅዱስ ላይ ያለውን ነገሮች ተአምር ነው ብለን እንደተቀበልን ከዚያ ውጪ በቅዱሳት መጻሕፍት ሲሆን ትክክል አሁን እንደምታውቁት ጽንስ የሰላምታ ቃል ሰምቶ ዘሏል አይደለም ማን ነው የዘለለው አቤት አሁን ይሄ በሌላ የገድላት መጽሐፍት ቢሆን ይቃጠሉ ይሄው ጽንሱ ዘለላሉ እነዚህ ኦርቶዶክሶች ተብሎ መቼም መከራችንን ነበር የምናየው ደግነቱ ግን ሉቃስ ነው በሉቃስ ወንጌል ነው የተጻፈው እና ምስክርነቱ የመጽሐፍ ቅዱስ ሆነ። ምንላችሁ ፈልጌ ነው በተፈጥሮም ሕግ በስርዓተ ቤተ ክርስቲያንም የማይዳኝ ወጣ ያለ ነገር። ሌላም አለ ከተአምር ያነሰ። ለምሳሌ ቅድም የነገርኳችሁ ተአምር አይደለም የተፈጥሮ ጉዳይ ነው። አንዳንዱ በበሽታ አንዳንዱ ከመልክዓ ምድር አኳያ መደበኛውን ስርዓት የማይጠብቅበት ሁኔታ አለ። የስርዓት ጉዳይ ለምቹ ሁኔታዎች ነው። ቅድምም መምህር ሲናገር ነረ ለምሳሌ ከችግር አንጻር የምግብ ጉዳይ የሚታይበት አለ። እኔ እንዲያውም ምግረ መንገዱን ጠይቄያችሁ እኔ መልሽው ከሆነ ማለት ነው፣ ጥያቄ ጠይቅ መልሳል መልስም ለጣውት የተሰዋውን ስጋ አሁን ለጣዖት ነው ብላውን አሁን ደው። በችግርም ጊዜ ቢሆን እኔ አልበላም ብሎ በራብ የሚሞት ሰው እንዳለ ሳስብ አዝናለሁ። ለምን መሰላችሁ? እነዚያ እሺ በጣዖት ስም ሰውት፣ እናንተ በስማአ ወል መንፈስ ቅዱስ አህዱ አምላክ ብላችሁ ስታማትቡ ምግቡ መባረክ ይችላል ወይስ ይባረካል? አይባረክም? እርግጠኛ ናችሁ? ስለዚህ የተባረከ ለመብላት ብዙ ሰው ለምን ይቸገራል? እ? ወይስ ጣዖቱ ኃይል ኖሮት እሱ በዚያ ነገር እንደው እንደዛ ማድረግ የሚችል ከሆነ ወደ ራሱ ሃይማኖት ምግቡን የሚቀይረው ከሆነ ያንተ ሃይማኖት ምግቡን ወደ ራሱ አይቀይረው? ስልጣን የለውም? ስሙ። ለማንኛውም ቅድም እንዳለው ይህ እውቀት በሁሉ ዘንድ የለም ነውና፣ ይሄ ችግር ብዙ ነገር ሊያመጣ ይችላል። ለማንኛውም ግን ይሄኛው ተአምራትም ላይ እንደዛው ነው። ይህ እውቀት በሁሉ ዘንድ የለምና ታምራትን በሕግ መጻሕፍት፣ በሥርዓት፣ በቀኖና መጻሐፍት እንዳኝ ማለት ሌላ ችግር ነው። እና ታምራት በመጽሐፍ ቅዱስም አለ። እንደው አሁን የእመቤታችን ታምር ታምር የሚባለው ሌላው በጣም ትንንሽ እና ጥቃቅን ነገር ነው። ትልቁ ታምር ምን እንደሆነ መቼም ተምራችኋል። ትልቁ የእመቤታችን ታምር ምንድን ነው? እስኪ ንገሩኝ። አቤት በድንግልና ጸንሶ እህ መጽነስ መውለድ የሚለው ድንግል መሆን ብቻ እንዳይመስላችሁ። እንዴ፣ ሰማይ ምድር፣ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነው እያለ እንዴት ነው እሷ ውስጥ ተጸንሶ የተወለደው? ይሄ በጣም የሚደንቅ ነገር ነው። ይሄ ከአእምሮ በላይም ነው። ሞተን ተነስተን እንኳን ያኔ አሁን በድንግዝግዝ ነው የምናውቀው። እንደው በነፍስ ዕውቀት ሆነን እንኳን ጨርሰን የማናውቀው ነገር እኮ ነው ክርስቲያኖች። ከዚህ የተረፈ ጥቃቅን ነገር ነው ሌላው እና ተአምር በመጽሐፍ ቅዱስ ነው መጀመሪያ ያለው። ገድል ላይ ድርሳን ላይ ግን ችግር ካለ አልፎ አልፎ የሆኑ ችግሮች እንኳን ቢከሰቱ ቅድም እንዳልኩት የበላይ አካል አለው የዲያቆኑን ጉዳይ ግን እዚሁ መምህር ሄኖክ ሳንረሳው ይነግረናል ማለት ነው። ምንድነው፣ ግብጽ ለቤተክርስቲያን አገልግሎት ሄጄ እኔ ያረፍኩበት ቦታ ላይ ሁለት የአርሜኒያ ኦርቶዶክስ ዲያቆናት ነበሩና እኔ ዛን ጊዜ ሐመር መጽሔት የሚባል መጽሔት ታውቃላችሁ። እና የሐመር መጽሔት ሪፖርተር ስለነበርኩ ጎበዝ ጋዜጠኛ ደግሞ በሄደበት ኢንተርቪው ያደርጋል ተብለን ትምህርት ቤት ተምረናል። እና እችን ከጎበዝ ጋዜጠኛ ጎራ ለመመደብ ጠየቅኳቸው ማለት ነው። ስለ አርመን ቤተክርስቲያን ኢንተርቪው ስጡ እና ይውጣኛ መጽሔት ላይ ያልኳቸው ሁለት ዲያቆናት ናቸው፣ እዛ ማስተርስ ሊሰሩ የተቀመጡ ናቸው። እና ምንድን ያሉኝ የእናንተ ቤተክርስቲያን የአፍሪካ ጳጳስ አሉ አይደል አሉኝ። አቡነ ያዕቆብ ነበሩ የዛኔ። እሳቸው ለአርመን ቤተክርስቲያን እሳቸው ለእናንተ ፓትሪያርክ ይጻፉላቸውና የእናንተ ፓትሪያርክ ለኛ ፓትሪያርክ ጽፈው፣ የኛ ፓትሪያርክ ለኛ የአፍሪካ ጉዳይ ሊቀ ጳጳስ ጽፈው፣ የኛ የአፍሪካ ጉዳይ ሊቀ ጳጳስ ለኛ ኢንተርቪው ስጡ ብለው ሲፈቅዱልን የዛኔ እንሰጣለን። ምን ያህል ሃይራርኪ እንደሚያከብሩ ማለት ነው። በነገራችን ላይ አሁን ደግሞ አሁን አሁን እየገባን የመጣው አደለም ጳጳስና እንትን ሊቀ አና ጉንስጢሱ ያው እኛ ቅዳሴ ላይ እንጠራዋለን እንጂ ፕራክቲካል አይደለም። እንትን የሚሉትን ማረጋት ምናምን አንሰራባቸው። ግን ሌሎቹ እያንዳንዱን ነው የሚያሾሙት። አናጉንስጢስ አለ ምናምን ሁሉም በተራ በተራ ነው የሚሾመው እና አናጉንስጢሱ ሊቀ ዲያቆኑን ቀና ብሎ ካየ ቀጣይ የክህነት መንገዱን መዘጋ ማለት ነው። ምክንያቱም ሊሾም ሲል ዲያቆን ሊሆን ሲል አስተያየት የሚጠየቀው ሊቀ ዲያቆናቱ፣ እንዴት ነው የልጅ ዲያቆን ቢሆን ምን ይመስላል ምዕመናን በተሰበሰቡበት ይቆምና ይሄ ልጅ ዲያቆን ይሁን አይሁን ተብሎ ምዕመናን ይጠየቃሉ። ስለዚህ ወደ ደም ጠላም ልጁ ጸባዩን ያሳምራል ማለት በክነት አገልግሎት ለመቀጠል እና ቤተክርስቲያን ሃይራርኪ አክብራ ነው እስከ ዛሬ ድረስ እንትን ያለችው። የትኛውንም አባት ሄዳችሁ ጥያቄ ቢጠይቁት አባቶቻችን ሲሉ እንደሰማ ነው ይላል እሱ እኮ ይሆናል። ይህን ያለው ግን የተለመደ ነው እንደዚህ አባቶች እንዲያሉ ማለት እስካሁን ድረስ አፖስቶሊክ ሰክሴሽን የመጣው በዚህ መንገድ ነው በእኛ ቤተክርስቲያን። ይህንን ነው እንግዲህ ጨማመርኩበት መሰል ብዙ ጊዜ አስራቱን በኩራቱን ቀዳማያቱ እንደዚህ በቤተ ክርስቲያን ጸሎት ላይ ሁላችን እንሰማለን እና ብዙ ጊዜ ሰው አስራት መቼም ከሚያገኘው ነገር ላይ አንድ አስረኛው እንደሆነ ብዙ ሰው ያውቃል በግንዛቤ ግን አስራትን ለምሳሌ አንዳንድ ሰው ወደ ገዳም ለጸበልም ለምንም ሲሄድ ወይ የተቸገረም ሰው ሲያይ ያንን ነገር ሊሰጥ ይችላል እና አስራት በትክክል ሰው እንዴት አድርጎ ነው ማውጣት ያለበት አስራትስ ለምንድን ነው የሚሰጠው ከሌሎቹ ጋር ከአስራት ጋር ተሙ ተያይዞ ቅድም ያነሳናቸው ትርጓሜያቸውስ ምንድን ነው ድብልቅልቅ ያለ ነገር ብዙ ስለሚነሳ በዚህ ላይ እንደው ግልጽ ያለ ነገር ብናነሳ እንግዲህ አስራት ቀሲስ እንዳሉት ከአስር አንድ መሆኑ የታወቀ ነው እግዚአብሔር ያዘዛቸው ሶስት አስራት በኩራት ሲባል አስራት ከአስር አንድ ነው በኩራት ደግሞ ከማንኛውም ካገኘው ነገር የመጀመሪያውን ማለት ነው። በኦሪቱ ሕግ መሰረት አንድ ሰው ልጅም ቢወልድ የመጀመሪያ ልጁ የእግዚአብሔር ነው። እስካልተሳለ ድረስ የመስጠት ግዴታ የለበትም። ግን የመጀመሪያ ልጁን ቤዛ ይሆን ዘንድ ለእግዚአብሔር ስጦታ ይህን ያህል ነገር ብሎ ለቤተ መቅደስ መባ ያስገባል። የዛ ልዋጭ ማለት ነው። ማንኛውም ከማኅፀን የሚወጣው በኩር የእንስሳም ይሁን የአንተም ልጅ ቢሆን የእኔ ነው ብሏል እግዚአብሔር። በእኛ ኮንቴክስት ደግሞ ለምሳሌ የመጀመሪያ ደሞዛችሁ የእግዚአብሔር፣ ስራ ስትጀምሩ የመጀመሪያ የምታገኙት ደሞዝ የእግዚአብሔር ነው። ከዛ በኋላ ያለው እንዲባረግ ከፈለግ እንድታደርገው። ገበሬውም ሲያመርት የመጀመሪያ ምርቱን ለእግዚአብሔር እንዲሰጥ፣ ይሄ በኩራት ይባላል። አስራት ደግሞ ከምናገኘው ከማንኛውም ገቢ ከአስር አንዱ የኔ ነው ብሏል እግዚአብሔር፣ የኔ ነው ብሏል። ማንኛውም በኦሪቱ ህግ ከአስራ ሁለቱ ነገድ አስራ አንዱ ነገድ አስራት ያወጣሉ። አንድ ነገድ ግን አስራት አይደለም የሚያወጣው፣ ካህናት ናቸው፣ ሌዋውያን ናቸው። እነሱ እኔ ርስትህ ነኝ ስለተባሉ ለእስራኤል መሬት ሲከፋፈል ለእነሱ መሬት አልተሰጣቸው፣ ርስት አልተሰጣቸው። ለምንድን ያልተሰጣቸው? የእግዚአብሔር ተብሎ የሚሰጠው መባ ስጦታ የካህናቱ ስለሆነ ማለት ነው፣ አስራቱ። ስለዚህ ካህናት ግን አስራት አያወጡም ማለት አይደለም፣ የአስራት አስራት ያወጣሉ። ሌዋውያን ለእኔ የአስራት አስራት ያውጡልኝ ብሏል፣ ማለት ነው። ገብቷችኋል አይደል? ከአስራት ገንዘብ ካህናቱ ያገኛሉ። ካገኙት ላይ ግን እነሱም በረከት ከእግዚአብሔር ያስፈልጋቸዋል አይደል? ያገኙት እንዲባረክላቸው የአስራት አስራት ያወጣሉ። ሌላው ምእመን ደግሞ አስራት ያወጣል። በአዲስ ኪዳን ይኸው ነው የቀጠለው፣ ይኸው ነው የቀጠለው። በቤተ ክርስቲያናችን ከምናገኘው ከገቢያችን ከአስር አንዱ እንድንሰጥ ቤተ ክርስቲያናችን ታዛለች። እግዚአብሔርን በነገራችን ላይ አትፈታተ ነው ተብሎ ተጽፏል አይደል? ጌታ አምላክህን ምን አትበለው። አንድ ነገር ላይ ግን እግዚአብሔር ፈትኑኝ ብሏል። እሱን መፈተን የምንችለው አንድ ነገር ላይ ነው። እሱም በአስራት ነው። ስጡኝና፣ እኔ ባልባርክላችሁ፣ ያላችሁን ነገር ባላበዛላችሁ፣ የሰማዩን መስኮት ባልከፍት፣ የዘራችሁት ባይበቅል፣ አስራት አውጥታችሁ ይህን ባላደርግ፣ እስቲ ፈትኑኝ። ስጡኝና ፈትኑኝ ብሎ ተናግሯል። ሰርቃችሁኛል፣ ይላል እግዚአብሔር ይላል። እንደውም አስራትን በተመለከተ ብዙ ጊዜ እኛ ቤተ ክርስቲያን ገንዘቧ እየተበላ ነው ምናምን የሚል ወሬ ስትሰሙ ከእኔ ጋር ናቸው። ገንዘቧ እየተበላ ነው ሲባል ስትሰሙ ማን የበላው ይመስላችኋል? አንወሻሽ፣ እነዚህ ካህናት እኮ በቃ ምንም እኮ መፍትሄ የለውም ይሄ ነገር፣ አንድ ነገር ካልተደረገ። ቁጥር አንድ ዘራፊ ግን ምመናን ናቸው። ቁጥር አንድ የቤተክርስቲያን ዘራፊዎች ምመናን ናቸው፣ አስራት ባለማውጣት ማለት ነው። ሰርቃችሁኛል ይላል የሰራዊት ጌታ እግዚአብሔር በምን ሰረቅን ትላላችሁ አስራት በኩራትን ስለማታወጡ ነው ብሎ ተናግሯል ስለዚህ ካህናት ወይም ቤተ ክህነት የሚሰራ ሰው ምናምን ብቻ አይደለም ቤተ ክርስቲያንን መዘበረ ወሰደ የሚባለው በእግዚአብሔር ገንዘብ ነው እየተዝናና ያለው አንተ ስለዚህ አስራታችንን ማውጣት ለእኛ ነው መባረክ ከፈለግ አሁን እኔ ደሞዜ እኮ አሲድ ነው በየት በኩል በቃ ኪሴ ቀዳዳ እንደሆነ አላቅ ብን ይላል ይላል አንዳንድ ሰው አንዳንድ ሰው የሆነ መተት ምናምን ተደርጎል መተቱ አስራት አለማውጣት ሌላ አንድ ስማቸውንም አልጠቅሰው አባት አንዲት ልጅ ምን ብላ ታማክራቸዋለች ደሞዜ ስድስት ሺህ ብር ነው እና በቃ ለቤት ኪራይ ከፍዬ እየሰማች ነው የቤት ኪራይ ከፍዬ ለቤተሰብ ልኬ ለትራንስፖርት ለምን አስቤዛ አርጌ ምንም አይበቃኝም እና? መተት ሳይደረግብኝ አይቀርም ማለች። ስንት ነው ደሞዝ? ስድስት ሺህ አይ ደሞዝሽ ነው መተቱ አሏት። ችግር ያለው እንደውም አበረክቶልሻል አሏት። እና ለምንድን ነው ያነሳሁት? አንዳንዴ አልበረከተልኝም ምናምን እንዲህ ተደርጎብኝ ነው ምናምን እያል ከምትጨናነቅ አስራት አውጣና። ዮ ስጡኝና ፈትኑኝ የሰማይን መስኮት ካልከፈትኩ ብሏል። ነቀዝ እንዳይበላው አደርጋለሁ ይላል። ነቀዝ ማለት በእኛ ኮንቴክስት ምንድን ነው? ሰርተህ በበሽታ በጤና በሕክምና አታጠፈውም ገንዘቡን ማለት ነው። እግዚአብሔር ገንዘብ አይሰጥም ግን ኪስ ውስጥ ያለውን ትንሽ ገንዘብ ብዙ የመግዛት አቅም እንዲኖረው ማድረግ ይችላል አይችል እስራኤልን አርባ ዓመት እኮ መንገድ ሲመራቸው ለአርባ ዓመት የሚሆን ጫማና ልብስ እኮ መጀመሪያ አላደላቸው ጫማቸው አላለቅም ልብሳቸው አላለቀም አርባ ዓመት እንዲቆይ አድርጎታል ያን ልብስ ያንን ጫማ ማለት ነው ስለዚህ እግዚአብሔር ያለችህን ትንሽ ብር ራሱ እድሜዋን መጨመር ይችላል ከባረከው ማለት ይህም በረከት የፈለገ ሰው አስራት ማውጣት አለበት ሁለተኛው አስራት መክፈል ያለብን ለማን ነው አንዳንድ ሰው የገጠር አብያተ ክርስቲያናት እየተቸገሩ ወደ ገጠሩ ብንልክ የከተማ አብያተ ክርስቲያናት ባለሀብቶች ናቸው ወይም ገንዘብ አላቸው ይላል። ሐዋርያው ቅዱስ ጳውሎስ የተናገረው ቃል ይህንን በአንድ ይዘገዋል። ገላትያ የገላትያ መልእክት ምዕራፍ ስድስት ከቁጥር ስድስት ላይ ከእኔ ጋር በሉ። ቃሉን የሚማር ከሚያስተምረው ጋር መልካምን ነገር ሁሉ ይከፋፈል ቃሉን ምን ሚል የሚማር ከማጋ ከሚያስተምረው ጋር መልካም ነገር ይከፋፈል። ማለት አንድ ሰው አንድ ቃሉን የሚማር ክርስቲያን ከሚያስተምረው ጋር መከፋፈል አለበት መልካም ነገር። ይሄ ማለት ምን ማለት ነው? የሚያስተምሩን ማለት አጥቢያችን ማለት ነው። ሁላችን የምንገለገልበት ደብር ካለ ገዳም ካለ አጥቢያ ካለ የምታስተምረን የምታቆርበን ክርስትና የምንነሳባት ፍታት የምንፈታባት ሰበካ ጉባኤ የምንገለገልባት ቤተክርስቲያን አለችን። እሷ የምታስተምረንና በዛ ያሉት ካህናት ደግሞ የሚያስተምሩን ካህናት ናቸው። ቅዱስ ጳውሎስ ምን አለ? የሚማረው ከሚያስተምረው ጋር መልካም ነገርን ምን ይበል? ይከፋፈል ስለሚል አሥራት ማውጣት ያለብን ዘኒ ረስት ቸርች ማለት ነው። ቅርብ ያለ ያንተ አጥቢያ የሆነ ደብር ላይ ነው። ሌሎች አብያተ ክርስቲያናት ተቸግረዋል ምናምን፣ እሱን እንመጣበታለን። ግን ስርዓተ ቤተክርስቲያን የሚያዘው ሁሉም አሥራት ማውጣት ያለብን ለማን ነው? ለአጥቢያው ነው። ከዛ ውጭ ሶስት ቃላት ልንገራችሁ። ሶስት ቃላት ትላላችሁ አስራት በሉ ምግብ አልበሉ ይበላል ደርሷል። አሁን በቅርብ ሰዓት እስቲ አስራት በሉ። አሁን ከቅርብ ደቂቃ በኋላ እንደሚበላ ሰው አስራት በሉ። መባ፣ ምጽዋት ሶስት ነገሮች ናቸው። አስራት መባና አስራት አሁን የተነጋገርነው ነው። አንድ ክርስቲያን እረ ገጠር አብያተ ክርስቲያናት እኮ የእኛ ናቸው። ቤተ ክርስቲያን አንዲት ናት፣ እዚህም ያለችው እዛም ያለችው እሷ እየተቸገረች ዝም ማለት አይገባኝም፣ መርዳት አለብኝ ብሎ የሚሰጠው አስራት ተብሎ ሊጠራ አይችልም። መባ ነው፣ መባ ነው እየሰጠ ያለ። መባ መስጠት ይገባል ወይ? አዎ ይገባል። ግን የአስራቱን አንስተ መባ አድርገ መስጠት ይቻላል? ይቻላል? አይቻልም? አይቻልም። ለምሳሌ አሁን እዚህ አዲስ አበባ ውስጥ የምትኖሩ ሰዎች ንግድ እየነገዳችሁ ነው። ንግድ ግብር ትከፍላላችሁ አይደል? እየሰማችሁ ነው። እና ግብር የምትከፍሉት የት ላለው መስተዳደር ነው? የት ላለው ገቢዎች ቢሮ ነው? ለአዲስ አበባ ነው፣ አይደለ? ግን የተቸገሩ የገጠር አካባቢዎች አሉ፣ የሉም? ዘመዶቻችን የሉም? አሉ። ልክ ዋለው ብትሉ ገቢዎች ምንድነው የሚሏቸው? ገቢ ትሆናላችሁ፣ ራሱ አደለ? ስለዚህ ለምንድን ነው የምንራቀቀው? መንፈሳዊ ነገር ላይ ሲሆን ሰይጣንም አውቆ ነው። በነገራችን ላይ የተሻለ መንፈሳዊ ነገር የምትሰራ አስመስሎ ዋናውን ስራ እንዳሰራው ያደርጋል። ስለዚህ መባ ሌላ ጉዳይ ነው። አስራትን ትተ መባ ሰጣለሁ ብትል በጣም በጣም ስህተት ነው። አስራት የራሱ የእግዚአብሔር ገንዘብ ነው። የኔን ገንዘብ ነው ሰርቃችሁኛል ይላል። ስለዚህ የሱን ገንዘብ ሰጥቼ ለአለው ለእንትና ይባል ስጠኝ። እሱ ለምን ያውለዋል? የራሱ መብት ነው። ለቤተ ክርስቲያን ነው ለካህናቱ ከጥንትም ጀምሮ ካህናቱ ሊተዳደሩበት ነው እግዚአብሔር ያዘዘው። እኔ ነኝ ርስታችሁ፣ ሌላ ርስት ለእናንተ የላችሁም ብሏቸዋል። የሚማር ከሚያስተምር ጋር መልካም ነገር ይከፋፈል ይላል። ስለዚህ ገዳም መርዳ ምናምን ከፈለጋችሁ መባ ነው። ሶስተኛው አስራቴን ለመቄዶንያ ብሰት እየሰማችን ይላል። አንድ አንድ ሰው ደግሞ አሁን መቄዶንያ ግቢ ውስጥ ሆነን እኔ ደግሞ የመቄዶንያ አምባሳደር ነኝ ምልል ነው። ጉድ ጉድ መጣብኝ እኮ እዚሁ ግቢ ውስጥ ልሳሳት ነው። አይ እንዲህ ብሎ ነገር የለም። አስራትን ለመቄዶንያ መስጠት ኃጢአት ነው። በነገራችን አይገናኝም። አስራት የማን ገንዘብ ነው? ስለዚህ ምን ላይ ነው የሚወድቀው? ከሶስቱ ከነገርኳችሁ ቃላት ምጽዋት ነው። ገብቷችኋል አይደል? ምጽዋት መስጠት ይገባል። መቄዶንያን መርዳት ይገባል። አዎ ይገባል። አስራት አንትቼ ግን ሰጣለሁ ማለት አትችልም። ለዶዎች ይሰጥ የእግዚአብሔር ቤት እንትን ለዶዎች ይሰጥ ማለት አይቻልም። ይሄ የይሁዳ ሐሳብ ነው። እንደ መጽሐፍ ቅዱስ እንደውም መታሽቱ ስታፈስለት ትዝ ይላችሁ፣ ለድኆች ቢሰጥ ይጠቅም ነበር አላለም። በቃ የይሁዳ ሲንድሮም ያለባችሁ ሰዎች አሉ፣ ምልክቱ በሽታው የሚታይባቸው። ስለዚህ በቻሪቲ ስም አስራትን ማቀያየር አይገባም። አስራት መባና ምጽዋት መስጠት ያለብን በቅርባችን ላለ ቤተ ክርስቲያን ነው።